አትሉት ማነው የገፋው? ማውራት እኮ አይችልም። ወንድ ልጅ ሲከፋው መልስ አይሰጥም አትበሉ። ሰሞኑን ምን እንደሆነ ባላቅም የሄለንን ፍቅረኛ ከሀይሚ ጋር ማጣመር ጀምራችኋል። በቃ ለቪዲዮ ይሁን ለምን ይሁን፣ ብሩኬን ና ባሉ ከሆንም በቃ፣ የሄለንን እጮኛ ማጣመር ጀምራችኋል። ለቪዲዮ ይሁን ለምን ይሁን አልገባኝም አልገባኝም ጋይስ። በነገራችን ላይ ተመራጭ ናቸው፣ ዋው ናቸው፣ ወድጃቸዋለሁ እኔ ራሱ ማለት ነው። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ ቻናላችን ቤተሰቦች፣ እንዴት አደራቸው? እንዴት ናቸው? እንዴት ዋላችሁ? ደህና ናቸው አለው። እኔ ደህና ነኝ እግዚአብሔር ይመስገን። ደህና ናቸው። የጨረቃ ፋሚሊ ቀርተውባቸዋል አይደለ? ይመጣሉ፣ ይመጣሉ። ዚስ በሰላም ነው ወይ? እኔ በሰላም ነው ያለኝ የደወልኩለት ልጅ በሰላም ነው ነው ያለኝ። እንግዲህ አላቅም፣ ዛሬ ይመጣሉ ብዬ አስባለሁኝ ማለት ነው ዱባይ ሄዳለች ሀይሜ ከአብርሃም ጋር ለምትሉኝ፣ አልሄደችም። በፍጹም አልሄደችም። እነሱ ራሱ በግድ ነው የሄዱት። ሰምታችኋል? እንዴት ብዙ ሰው ኢትዮጵያ ወደ ዱባይ መግባት አይችልም መሰለኝ፣ አላቅም። ማርክ እንዳላችሁት ተነጣጥረው ነው ኤርፖርት ላይ ራሱ ሲገባይ ነው ሲገቡ የነበሩት። እንግዲህ አናቅም። ብሩክና ሀይሜ ሲሄዱ ያኔ ቀላል አድርገውት ነው የሄዱት። እነሱ ግን ሲሄዱ በጣም ብዙ አካበዱት። ለምን እንደሆነ አላቅም። የሚሞሉት ፎርም አለ ይሆን አላቅም እነሱ ለሰርግ ስለሚሄዱ የእነሱ ቪዛ ለየት ያለ የሆነ ይሁን አላቅም እንደሆነ፣ ብቻ ግን በጣም ከብዶ ነበረ። ኤርፖርት ላይ እንዳያችሁት ለመውጣት፣ ለመግባት ከላይ ግባ ብል ከላይ ወጣ እየተባለ ነበር። ያው ከኛ ሀገር እኮ ከሀገራችን ወታችሁም ራሳችሁን ራሳችሁን አድናችሁም ለመስራትም ስትሉ ማምለጥም ችግር ነው ሀገራችን ላይ ለምን ለምን ትሄዳለ ምናምን ጥያቄ ያበዛሉ አሉ ሰው እንግዲህ እነሱ ዱባይ ላይ አይሄዱም ሲጀመር። በዚህ በሁለት ወር ውስጥ እንዴት ነው ስድስት ጊዜ በረሩ? እንደገና ደግሞ ስምንተኛ ጊዜ ምክንያቱም ሲሄዱ ሲመጡ ወርኬና ሀይሚ ስንትና ስንት እንደሆነ ታውቃላችሁ። ስለዚህ ድጋሚ አይሄዱም። ሌላው እንግዲህ ዛሬ ትናንትና ሙቢ ሀዩን ሀዩን ይዘውልን እንዲመጣ ሄሉዬ በጣም እየመከረችው ነበረ። ደስ ይላል። የምትለወጥበትን ነገር ይዘ መጓዝ በጣም ጥሩ ነው። የህይወትህን አጋር አንተነ የምታውቀው የስራ ጉዳይ ደግሞ ስራ ነው። ስራ እስከሆነ ድረስ ቤተሰቦች በጣም መርጠዋት ወደዋት ስለሆነ ያኔ ሀዩን የዘመተብ ስራ በጣም የተሻለ ነው። ሲቀጥል ደግሞ ቤተሰብ ጋር ፍቃድ መፈቀድ አለበት። ህይወት ፈተና ናት ምናምን እያለ እንግዲህ ትናንትና ለሄሉ ሲያስረዳት ነበረ። ሞቤ ማለት ነው ሞቤ እንግዲህ እንደምታውቁት እዋ ነው ገራገር ነው። ከሁሉም ጋር ገጥሞ ነው የሚሰራው፣ እና ከቅርብ ጊዜ በኋላ ያው ከሀይሚ በመራቁ ብዙ ነገር ሆኗል። አሁን ደግሞ ልክ እንደ ሀይሚ የሀይሚ ጓደኛ ናት ሀይዩ። ብዙ ነገሯ ከሀይሚ ጋር ይመሳሰላል። ይችን ልጅ ትታው ትቷት ለምን ወደ ሌላ ቦታ ራሱ እንዳሰበ ባይገባኝም ጊዜው ረፍዶበት ነበረ። አሁን ግን አረፈደም፣ ከአሁን በኋላም ይደርሳል። እውነት በጣም ነው ደስተኛ ነኝ ከሷ ጋር ሲሆን እያለ ነው እንግዲህ። ሰው ደስታው ደስታውን የሚያገኝበትን ህይወት ነው ደስታውን የማያገኝበት ህይወት ላይ ጊዜ የሚያሳልፈው ማለት ጓደኞች እንዲሆነዋልና እኔም መሆን አለብኝ ብሎ በይሉንታ የማይፈልግ ህይወት ተደብቆ እየኖረ ነበር። እንግዲህ ያን ያክል ደስተኛ አልነበረም። ሰው እንግዲህ ደስተኛ የምታደረግህን ደግሞ አላህ ሲሰጥ መቀበል ነው። እውነት ከሀዩ ጋር በጣም ነው ያማረበት። በቃ በጣም ቤተሰብም ደግሞ በጣም ወዶለታል፣ ፈቅዶለታል። ቤተሰብ የፈቀደው ነገር ደግሞ ደስ ይላል። ስሰሩ ራሳቸው ደስ ይላቸው ነው የምሰሩት። እዛ ግን ቤተሰብም ደስ ዛይለው እነሱን ሲሰሩ ሞራል አይኖራቸውም። ሶ ላይፉን እግዚአብሔር ነው የሚያውቀው ከማን ጋር እንደሆነ ስራውን ግን ከሀዩ ጋር ብሰራ እኛም በጣም ደስ ይለናል። ሀዩዬ ምርጥ ልጅ፣ ፈታ ያለች ፈታ ያለች በቃ እውነት፣ እኔ ዘና ነው የምታደርገኝ ማለት ነው። በጣም ነው የምወዳት። ልክ እንደ ሀይሚ ነው የምወዳት። የምሬ ነው ስሰራ ደስ ትለኛለች። በቃ አክተዋ ምናምን፣ ሪያክሽኗ፣ ሁሉ ነገሯ፣ የምታወራው ነገር፣ ሙዚቃው ራሱ የሆነ ከአፏ የሚወጣው ቅላጼ በጣም ደስ የሚል ነው። ስለዚህ አብሬሽት ማድረግህ እኔም ከሀዩ ጋር ስራ በጣም መልካም ነው። ያው እኔ አስተያየት የምሰጠው ውስጤ ለፈቀደው ሰው ነው። ውስጤ ላልፈቀደው ሰው አስተያየት አልሰጠም። ምክንያቱም አስተያየቱ ልስጥ ስር ራሱ አይመጣልኝም። አይመጣልኝም ብሩክ እኮ ነው አይመጣውም ይላል። አይመጣውም ማለት ግን ምን ማለት ነው? በምን ቋንቋ ነው አይመጣውም ይላል? ያወራ ያወራ እና አይመጣውም፣ እና እኔ ደግሞ አይመጣልኝም በሀገራችን ቋንቋ እንደዚህ ነው። ሶ ሞቤ ከሀዩ ጋር ብሰራ የተሻለ ነው። የኛ የጨረቃ ፋሚሊዎችም ለሞቤ እስኪ አፕሬሽት አድርጉት። የምትወዱት የምትወዱታላችሁ። ብዙ ከሀይሚ ገም የሚመጣለን እያላችሁ ነው። እንደ እግዚአብሔር ፈቃድ ይመጣላችኋል ማለት ነው። ያው በባለፈው ጀማ ውስጥ እንግዲህ እንደተቀላቀለ ነው ያየ ነው። ባለፈው ራሱ ወልዳ እንትና ኤዱን ሄዶ ጠይቋታል፣ ከኤፍሬም ጋር ማለት ነው። እና ያኔ ጀማው ላይ አንድ ላይ እንዳለ ነው ምናም ነው። ከጀማው አልተለየም። እግዚአብሔር ይመስገን። ሶ እንግዲህ ወደፊት ስራውን እንደምትቀጥለው እንግዲህ ከሀዩ ጋር ተስፋ እናደርጋለን። ሀዩም ደግሞ ያለውን ነገር አመቻችታ ወደ አንተ መምጣት አይከብዳትም። አዲስ አበባ ደግሞ ሁሉም ጓደኞቿም አሉ። ሁሉም ሰው ያው እየሰራ ነው። ቡታጅራ በዚህ አጋጣሚ ከአዲስ አበባ እስከ ዱባይ ድረስ ተጠርጧል። ትናንት አይታችኋል። እና አብርሃም ኔሜሬ ዱባይ ላይ ገብተዋል። እንግዲህ አይታችኋል። ሙቀት በጣም እየሞቃቸውም ቢሆን እንግዲህ እያለቃቀሱም ቢሆን አሁን በጣም ሙቀት ነው አሁን ላይ ማለት ነው እና ያው ዱባይ ገብተዋል ማለት ነው። ከቡታጅራ የተጀመረ ፍቅር እስከ አዲስ አበባ እስከ ዱባይ ይቀጥላል እንግዲህ እና እዚህ ጋር ሞቤ እንግዲህ ሄሉዬ ሀዩን እንዲያመጣት ምን አይነት ደስታ እንዳለው እንዴት ደስተኛ እንደሆነ ከሷ ጋር ሲሆን ያለውን ሁሉ ነገር ኢንተርቤት ስታደርገው በጣም ደስተኛ እንደሆነ ነው እንግዲህ ሲነግረን የነበረው ሞቤ። ስለዚህ ሁላችሁም የሞቤን ኢትዮ ቻናል ዲዩት አድርጎለት ሀዩ መምጣት አለበት። በቃ ተጽዕኖ መፍጠር አለብን። ይህ ስራ በቃ ሰርቶ ይለወጥ። ምርጥ እናት አለችው። በዚህ አጋጣሚ እንደኛ ስደተኛ ነበረች እናቱ። አሁን ላይ ግን ብዙ ነገሯን እያሟላ ብዙ ነገሯን እያስተካከለ ደስታዋን እየመለሰላት ነው። አላባት ያሳደገችው ልጇ ነው እና ተለውጦ ብናየው በጣም ደስ ይለናል። አንደኛ የዋህ ነው ሙቤ። ያኔ ሙቤ ብቻ አይደለም ሙቤ ስላችሁ፣ ሙቤ የዋህ ነው ስላችሁ፣ ያው የመጣሁበትን ቪዲዮ መናገር ስለምፈልግ ነው። እውነት በጣም የዋል የዋህ ልጅ ነው ሙቤ ልክ እንደ ቁመቱ ገራገር እና ተለውጦ ብናየው ደስ የሚለው ወንድማችን ነው። ለምን ወዳቸው ሰዎች መከታ ነው። ለምን ወዳቸው ሰዎች ሟች ነው። በብዙ ብዙ ጊዜ አይተነዋል። በጣም መልካም የሆነ ስብዕና አለው። ዛሬም ሄልዬ ስላመጣሽልኝ በጣም ደስ ብሎኛል። ሄሎ በዚህ በዚህ መልኩ ስለ ሀዩ ሀዩን አምጣት የሚለው ማለት አፕሪሼት የሚያደርገው ሰው በጣም ፈልግ ነበረ በጣም ሄሉዬ በጣም ነው ምናመሰግነው በዚህ አጋጣሚ። ስንዲ ብለሽ ሀሳብ ስለገለሽለት አንዳንዴ የሰው ልጅ እየፈለገ እንኳን አፍሮ የሚተውበት ጊዜ አለ። አሁን ግን ቢያንስ እንኳን የተወሰነ ነገር ግልጽ አርጋለታለች። ሄዱዬ ስለ ሁሉም ነገር ስለ ቤተሰቦችም፣ ስለ እያንዳንዱ ነገር ያለውን ነገር ግልጽ አድርጋለታለች። ሰ ከዚህ በኋላ አይከብደውም ብዬ አስባለሁ። ሀዩም እንዳያችዋት ለመምጣት በጣም ዝግጁ ናት። የቶቻ ና ራሱ ካፍቶላታል እና መጥተው አብረው ሰርተው ተለውጠው ፋያቸው በጣም ደስ ይለኛል። እኔ እግዚአብሔርን የሰው ለውጥ ያስደስተኛል። ሰው ከነበረበት ወድቆ ከነበረበት ተነስቶ ማየት በጣም ነው ደስ የሚለኝ። ሰው ሰርቶ የላቡን ሲያገኝ በጣም ደስ ይለኛል። አሁን ብሩክና ሀይሚ እንጃ የላባቸውን ስላገኙ በጣም ደስተኛ ነኝ። እግዚአብሔር ይሄ አሁን የመጣውን ይሄንን አሁን የመጣውን ይሄን ትርኪ መርኪ ሆነሱ እርሱት ተዉት። ሱታራ ነገር ነው የሚያልፍ ነገር ነው እኔ ምንም አልመሰለኝም፣ በዚህ አሁን በመጣው ነገር ማለት ነው። ምክንያቱም የተለመደ ስለሆነ ማለት ነው። ያው በዛ መካከል አንዳንድ ቴንሽኖች መኖራቸው አይቀርም። እነዛ ቴንሽኖች ደግሞ ተመልካቾች ሊረብሻቸው አይችልም። ሲቀጥል ደግሞ ማንም ሰው እንግዲህ ወንድ ከሴት ወንድ ከሴት ወንድ ከሴት እየሆነ ነው የሚመጣው። ስለዚህ እንግዲህ እስካሁን እንግዲህ ብሩኬም አንድ ሴት አምጥቶ ነው የሰራው። ግን ግማሹ ተመልካች ያው የሱ ሞራል ለመጉዳት ብዙ የሚንጠራራ ሰው አለ፣ ግን እኔ ያልሰማችሁም። ምክንያቱም ሀይሚ አስርም አምስትም ወንድ ታምጣ፣ አትጠጋገም አትለጣጥፍም። ይህ ተለጣጥፉም አልተለጣጥፉም ይዘው ከመጡ ይዘው መጡ ነው። በቃ ወንድ ይዛ መጥታ ከሰራች ወንድ ይዛ መጥታ ሰራች ነው። ሴት ይዞ መጥቶ ሰራ ሴት ይዞ መጥቶ ሰራ ነው። በህይወቱ ብሩኪ አንድ ሴት አምጥቶ ሰርቷል። ይኸው ሺህ አመት በኮመንቱ ስር በምንም ስር ታወሩት አላችሁ። እሱ ግን ያለፈ ታሪክ ነው። እና አንዳንድ ጊዜ ያው ቆሞ ብላችሁ ስራ መሆኑ እያወቃችሁ ያ ስም ባታጠፉ በጣም ደስ ይለኛል ማለት ነው። ሌላው ሲቀጥል እንግዲህ አርበኛው አርበኛው ልበለው ይሄንማ አርበኛው ልበለው በነገራችን ላይ ትንሴ ጎበዝ ሆናለች ከአላዛር ጋር ማለት ነው። ምክንያቱም ጥያቄዋ ምና ምና ብቻ ፍጥን ፍጥን ፍጥን ያለ ቢሆንም ያኔ በጣም ጥሩ ደረጃ ላይ ነው ያለችው። እሱም ደግሞ እንግዲህ በጣም ጎበዝ ነው። ትላንት እንደውም አባቱን ኢንተርቪ ሲያደርገው አባትና እናቱን ኢንተርቪ ሲያደርጋቸው የህይወት ታሪካቸው በጣም ከባድ ነበር። እንግዲህ የሰው ልጅ የሚገናኘው የሚዋደድበት መንገድ ህይወት፣ ትዳር የሚመራበት መንገድ በጣም ግራም ያጋባ ነበር ከድሮውም ጀምሮ ማለት ነው። አሁን ላይማ እንደውም ቴክኖሎጂ አሁን ላይ ረኳል። ቴክኖሎጂ ምክንያቱም አሁን በውስጥ ይጻፍልሻል፣ ከተግባባሽ ትግበ ቢያለሽ፣ ካልተግባባሽ ይቀራል። ድሮ ግን በጣም ቻሌንጅ ነበረው የፍቅር አገላለጹ ራሱ ቻሌንጅ ነበረው። እና በዚህ አጋጣሚ አላዛር አባትን ሚሲ ዋርጌላለው ምክንያቱም ምርጥ አባት ነው፣ ጀግና አባት ነው። እናትክም እንደዛው። በዚህ ደረጃ እንደዚህ አንተን ብትሆን ቤተሰቦች በኢንተርቪ በራሴ ኢንተርቪ በራስህ ብቃት ኢንተርቪ አድርገህ ስለ ትውልድህ ስለ አባትህ ስለ እናትህ አቅም በወኔ በራስህ ቤት ኢንተርቪው አድርገህ ያሉትን ነገሮች የድሮዎቹን ታሪክና ላይፍ እንዲሁም የፍቅር ሁኔታዎችን ስላጋራህን በጣም አድርገን እናመሰግናለን። አላዛር እንዲሁም የቶቻችን ምርጥ በቃ ደጋፊ ነው። እሱንም እንደዚሁ ብናበረታታው በጣም ደስ ይለናል። ከቅርብ ጊዜ በኋላ ከጨረቃዎች ራቅ ብለሃል። ጨረቃዎችን ብታገኝልን በጣም ደስ ይለናል። ከምን በላይ አንዳንዴ በህይወታቸው ገጠመኝ ሲመጣ በቃ አላድል ብታግዛቸው፣ እንዲሁም ደግሞ አንዳንዴ ቤታቸው ኢንተርቪ ቤት ብትጋብዛቸው በጣም ደስ ይለኛል። ተንሱና አላዛር በርቱ፣ ጉዞ ወደፊት ነው። ላለሁ ውድ ቤተሰቦቻችንም ወዳችኋቸዋል። ያው እንግዲህ ዩቲዩብ ቻናል ወንድ ከሴት ነው የሚሰራው፣ ለምን እንደሆነ ባይገባኝም ብዙ ቦታ ወንድ ከሴት ነው የሚሰራው። እንግዲህ ትርጉሙን አላቅም። ውድ ቤት ሰዎቼ በዛሬ የጀላቸው መጣት ቪዲዮ ይሄን ይመስል ነበር። በሌላ ፕሮግራም እና በሌላ በደስታ እስከምንገናኝ ቸር ዋሉልኝ፣ ቸር ሰንብቱ። አመሰግናለሁ። ወዳችኋለሁ። ጨረቃዎችን ፈጣሪ ይጠብቅልኝ።